ሰላም ሰላም። ዛሬ ስለ ስግብግብ ስደተኞች በውጭ ሀገር ገንዘባቸው እንዴት እንደሚበላ ልነግራችሁ እፈልጋለሁ። አንዳንድ ሰዎች በተፈጥሮ ባህሪያቸው ወጪ ማውጣት ማይወዱ፣ ሁሉ ነገር በጥንቃቄ የሚኖሩ ገንዘብ ብቻ ማጠራቀም ማጠራቀም ማጠራቀም የሚወዱ ሰዎች አሉ። ያ እንደ ሆቢ ሆኖ በቃ አንዳንድ ሰዎች ደስታ ይሰጣቸዋል። አዲስ ጫማ ለመግዛት፣ አዲስ ልብስ ለመግዛት፣ ደህና ቤት ለመከራየ ደህና ኑሮ ለመኖር ገንዘብ እያላቸው አይሰስታሉ በሆነ ምክንያት እረፍት እንኳን ላለመውጣት በየቀኑ ስራ መሄድ በየቀኑ ገንዘብ የሚያገኙበት መንገድ መፈለግና ቅናሽ እቃ ለመፈለግ ደግሞ አገር የሚያካልሉ ሰዎች አሉ። እነዛ ሰዎች በባንካቸው ላይ በርከት ያለ ገንዘብ ይቀመጣል። ምክንያቱም ገንዘብ በየወሩ የሚገባው ገንዘብ ወጪ ስለማያወጡ፣ ወጪ ባለማውጣታቸው ምክንያት ያው ገንዘብ ሲቀመጥ እየደረጀ ነው የሚሄደው። ሀብታም ይሆናሉ በገንዘብ ሀብታም የሆኑ እና በልብ ግን ድሀ ናቸው። በዚህ ባለፈው በኮሮና ጊዜ በአብዛኛው በብዙ ቦታ ጥናት ተብሎ የተነገረ በውጭ ሀገር ያለ ስደተኛ ለምሳሌ ባንክ ላይ ደህና ብር ይኖረዋል። ወይ ከሚስቱ የተፋታ ነው ወይ ደግሞ አላገባም፣ ወይ ደግሞ አላገባችም። ለረጅም ጊዜ ሳታገባ ሳትወልድ ቆይታ የምትሰራውን ገንዘብ የምታጠራቅም ነች። እና በኮቪድ ጊዜ በታመሙ ጊዜ ይሞታሉ። ድንገት በሚሞቱበት ጊዜ ባንክ ያለው ገንዘባቸው አገር ቤት ያሉ ወደ ወገኖቻቸው ዘመዶቻቸው ሊወርሱ የሚችሉበት ምንም መንገድ የለም። ባንክ ምን ብር እንዳላቸው አያውቁም እነሱ እና እነዛ ሰዎች ሲያልፉ ገንዘቡ በተቀመጠበት ባንክ ይወረሳል ማለት ነው። ምክንያቱም ይወረሳል ማለት የኔ ባይ በህግ መብት ያለው ሰው መጥቶ ካልጠየቀ ባንኩ መቼም ሰው እያፈላለገ አይሰጥም እና በአብዛኛው ስስታም ሰዎች አይበሉትም። ለምዶም አይበሉት ለሰውም እጃቸው አይዘረጋም። አንዳንዶቹ ለወለዷቸው ልጆች እንኳን እጃቸው አይዘረጋም። እና ወይ የራሳቸውም አይኖሩም። እንደዛ ሰስተው ያስቀመጡት ገንዘብ ግን ጥለውት ይሄዳል፣ ጥለውት ይሄዳል። ብዙ ባንክ ገንዘብ ያላችሁ ሰዎች ቢያንስ የራሳቸው የምትሉት ሰው ቅርብ የሆነ ሰው ቢያውቅ መልካም ነው። ከእንደገናም ደግሞ ገንዘብ ብቻ ከሚቀመጥ ቢሰራበት መልካም ነው። የሚታይ እንቅስቃሴ ላይ ቢሆን ኖሮ ያላችሁ ንብረት ስለሚታወቅ በዛ ንብረት ሰው እኔ ባለቤት፣ እኔ ባለመብት የሚል ሰው ይመጣ ነበር። እንዴት ያን ያህል አመት ለፍታችሁ ያጠራቀማችሁን ገንዘብ ጥላችሁ ትሞታላችሁ? እንደዚህ ጥላችሁ ለመሞትስ ለምን ታጠራቀማላችሁ? አንድ ገንዘብ ማጠራቀም እኮ አላማ አለው። ቁም ነገር ልትሰሩበት፣ ወደፊት የሆነ ነገር ራሳችሁን ልትቀይሩበት፣ ቤተሰባችሁን ልትቀይሩበት የምታጠራቀሙት ገንዘብ የማንም ተበይ እንዳይሆን ማሰብ የግድ ይላል። እናም ባለፈው አንድ ውስጥ አዋቂ ከሆነ ሰው ጋር ሳወራ በቅርብ የሚታወቅ ሰው እንደዚህ ብዙ ገንዘብ ብዙ ገንዘብ ይዞ በኮቪድ ጊዜ ሕይወቱ እንዳለፈ ነገር ሌሎች ሰዎችም እንደዚህ አይነት ሰዎች በብዛት እንደሚኖሩ እገምታለሁ። ለምን ጣሊያን ሀገር እንደዚህ አይነት ነገር አይቻለሁ። በጣም ብዙ አመት አንዲት ቤት ብዙ አመት የሰራች ብዙ ነገር የነበራት ገንዘብ የነበራት ሴት ድንገት ሞተች። አገር ቤት ያሉት ወገኖቿ የት አካባቢ እንደሆኑ እንኳን አይታወቁም። ስለዚህ ገንዘቡ ለዛ ሀገር ባንክ ገቢ ነው የሆነው ማለት ነው። እና ገብጋባ ሰዎች ፕሊስ ወይ ተጠቀሙበት፣ ወይ ለዘመዶቻችሁ፣ ወይ ለጓደኞቻችሁ አውሉት ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ስጥልኝ።